ጥራታቸውን ያልጠበቁ እንዲሁም ባዕድ ነገሮች የተቀላቀሉባቸው የምግብ ፍጆታዎች በማህበረሰቡ ጤና ላይ ጉዳት እያደረሱ በመሆኑ ይህንን ለመከላከል የጥራትና ቁጥጥር ባለስልጣን ከማህበረሰቡ ጋር ሊሰራ ይገባል። በመሆኑም የሲዳማ ክልል ጤናና ጤና ነክ አገልግሎቶች ግብአት ቁጥጥር ባለስልጣን ባለስልጣንና የሀዋሳ ከተማ ጤና መምሪያ በተለያዩ አካባቢዎች ጥራታቸውን ያልጠበቁ እንዲሁም ባዕድ ነገሮች የተቀላቀሉባቸው ምግቦች ለማህበረሰቡ የሚያቀርቡ ህገ ወጦች በመኖራቸው ይህንን ችግር ለመፍታት ብለውም ለማህበረሰቡ ግንዛቤ ለመፍጠር የሚያስችል ውይይት ከባለድርሻ አካላት ጋር አድርገዋል። አሁን ላይ የሚስተዋለውን የምግብ ክለሳ ለመቆጣጠር ስራዎች መሰራታቸውን የክልሉ ጤናና ጤና ነክ ቁጥጥር ባለስልጣን ዳይሬክተር አቶ ቡሪሶ ቡላሾ ገልጸዋል። በዚህ ተግባር ላይ ተሰማርተው የተገኙ ዘጠኝ ግለሰቦች ለህግ መቅረባቸውንም አስታውቀዋል። የሚከለሱ ምግቦች በጣም እየተበራከቱ ናቸው። ላለፉት አራት ዓመታት ወደ ዘጠኝ የሚጠጉ በምግብ ክለሳ ላይ የተሰማሩ ግለሰቦችን ወደ ፍርድ አቅርበን ውሳኔ ያገኙበት ሁኔታ አለ። በአብዛኛው ምግብ ስንል በተለይ የምንመገባቸው ምግብ ያጠቃልላል። በተለይ አሁን በዋናነት የሚከለሱ ምግቦች ቁጥር አንድ በርበሬ ነው። ጤፍ በአሁኑ ሰዓት አሁን የጤፍ የዋጋ መጨመርን ተከትሎ በአንድ ነገር ቀላቅሎ የማቅረብ ሁኔታ አዝማሚያዎች በጣም እየጨመሩ እየሰፉ የመጡበት ሁኔታ አለ። በክልሉ ከተወሰዱ ሰባት ናሙናዎች አምስቱ ጤናን የሚያውኩ ሆነው በመገኘታቸው በየአካባቢው ያሉ ያለ ንግድ ፍቃድ የሚሰሩ ግለሰቦች ላይ የቁጥጥር ስራ እየተሰራ መሆኑንም አቶ ብሩሪሶ ተናግረዋል። ባለፈው በዚህ ወር ብቻ ወደ ሰባት ናሙና ወደ አዲስ አበባ ሴንትራል ላቦራቶሪ ማዕከል የላክንበት ሁኔታ አለ። ከሰባቱ ውስጥ አምስቱ ለሰውነታችን ጠንቅ የሆኑ ጎጂ የሆኑ ኬሚካሎች እንዳሉ የተረጋገጠበት ሁኔታ ነው ያለው አንደኛው ያው አይረን ነው አይረን ለሰውነታችን የዓለም ጤና ድርጅት ያስቀመጠው ደረጃ አለ ከዛ ደረጃ በላይ ሲሆን ደግሞ ለጤናችን እጅግ በጣም ጠንቅ የሆኑ ነገሮች ናቸው እስካሁን ድረስ የሚመጣው በጣም በሚገርም ሁኔታ ሰማንያ ሰባ ኢቭን ከመቶ በላይ ፉል ኦፍ አፍላቶክሲን የሆኑ ምግቦች የሚያቀርቡ አሉ በማይታወቅ ሁኔታ ጸጉረ ልውጥ አካላት የመጡ በስፋት ቤት የተከራዩ እንጀራ አቅራቢ ነን ብለው የሚቀርቡ አሉ። እነዚህ ላይ ደግሞ ምችስ ያው አንድ ሰው የመነገድ መብቱ የተጠበቀ ነው። እነዚህ እንጀራ አቅራቢ ነን የሚሉ አካላትን ሙሉ በሙሉ ተመዝግበው ፍቃድ ወስደው በዛ ልክ ወደ ስራ እንዲገቡ የማድረግ አላማን የያዘ መድረክ ነው። ህገ ወጥ ተግባሩን ለመከላከል ማህበረሰቡ ከባለስልጣኑ ጋር እንዲሰራም ዳይሬክተሩ ጠይቀዋል። ማህበረሰቡ ከባዕድ ነገሮች ጋር ከተቀላቀሉ ምግቦች ራሱን እንዲጠብቅ የግንዛቤ ማስጨበጫ ስራዎች እየተሰሩ ነው ያሉት የሐዋሳ ከተማ ጤና መምሪያ ኃላፊ አቶ ይርዳቸው አናቶ ናቸው። ማህበረሰቡ እንዲያገኝ በሚዲያም በአካልም እየተሄደ መድረክም እየተፈጠረ ጤና ጠንቅ የሆኑ ነገሮች ምንድን ናቸው የሚሉ ነገሮቹ ለግንዛቤ አግኝተው ሕዝቡም ዘብቆሞ የሚጨመሩ ነገሮች ለምግብ አዳልትሬት የሚደረገው ቅድም እንደምናነሳው ሲከለስ፣ ምንድን ነው የሚከለሰው የሚለው ነገር ግንዛቤ አግኝተው ለበላይ አካልም ሪፖርት እያደረገ ጥርጥር ያለበትን ሪፖርት እያደረገ እንዲሄድ የምናደርገው ስራዎች ተጠናክረው ነው የሚቀጥለው። በመድረኩ የተሳተፉ ባለድርሻ አካላት ህገ ወጥነቱን ለመከላከል የድርሻቸውን እየተወጡ እንደሆነም ገልጸዋል። በተለይ እነዚህ ህገወጥ ነገሮችን ባዕድ ነገሮችን በእንጀራም ላይ ይሁን በበርበሬ ላይ ቂቤ፣ ዘይት እና ማር የመሳሰሉ ነገሮች ላይ እየቀላቀሉ የሚያቀርቡ ላይ የህግ ማእቀፍ ውስጥ ይህንንስ ምን ይላል የሚለው ነገር ላይ በእኛ እንደ ንግድ ጽህፈት ቤት በሸማች አዋጅ ቁጥር 8 13 ዝባ 2006 መሰረት ስልጠና አዘጋጅተናል። በዚህ ስልጠና ላይ ያለው ጎንዮሽ ጉዳትስ ማለትም ከዚህ ከጤና ጋር ተያይዞ በጤና ላይ ሊያስከትል የሚችል ጉዳት ምንድን ነው በሚለው ላይ ሰፊ የግንዛቤ ማስጨበጫ ስራን ሰርተናል። እኛ እንደ ፖሊስ ሰራዊትና እንደ ፖሊስ አመራር ከዚህ ከምግቡ መበከል ጋር ያለው ነገር ጥብቅ ቁጥጥር ነው እያደረገ ነው ያለ ነው። ይህም ሲባል እንጀራ ጋር የሚቀላቀሉ ባዕድ ነገሮች ሳጋቱራ የመሰሉ ጀሶ የመሰሉ ነገሮች ያቀላቅሎ እንጀራ የሚያቀርቡ ሰዎች ላይ በጥብቀት ነው ቁጥጥር እያደረገን ያለ ነው።